አቶ ጌታቸው ረዳና ህወሀት በጽኑ የተፈተኑበት ለሁለት ዓመት ፍጻሜ ምን ይመስላል? ከቀድሞ የህወሀት ፖለቲካና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩት አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጊዜያቸው በድንገት አብቅቷል ተቋይቷል። ከሶስት ሳምንታት በፊት በዶክተር ገብረጽዮን ገብረ ሚካኤል ሊቀመንበርነት የሚመራው የህወሀት ቡድን መቀሌን ጨምሮ በተለያዩ የትግራይ ክፍሎች ውስጥ የሚገኙ አስተዳደራዊ ተቋማት በኃይል ሲቆጣጠር ነበር አቶ ጌታቸው ረዳ ወደ አዲስ አበባ ያቀኑት አቶ ጌታቸው ረዳ አዲስ አበባ እያመሩት በትግራይ ያለው ወቅታዊ ሁኔታ በተመለከተ ከጠቅላይ ሚኒስትር አብይ አህመድና ከምዕራባዊ ዲፕሎማቶች ጋር ለመወያየት እንደነበርና ና ጉዳዩ ሲያጠናቀቁ ወደ መቀሌ እንደሚመለሱ በወቅቱ ለቢቢሲ ተናግረው ነበር። ነገር ግን አቶ ጌታቸው ረዳ ይህን ካሉ ሶስት ሳምንታት ያለፈ ሲሆን ለሕክምና ወደ ዩናይትድ አረብ ኤምሬት አምርተው ከሰነበቱ በኋላ ወደ አዲስ አበባ ሲመለሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ማብቃቱን የሚያመላክት መልእክት ከጠቅላይ ሚኒስትሩ ማህበራዊ ሚዲያ ገጾች ላይ በትግረኛ ቋንቋ ተሰራጭቷል። በጠቅላይ ሚኒስትር በኢትዮጵያ ህገ መንግስትና ደማፋስ የትግራይ ጦርነት ባስቆም የፕሪቶሪያ ስምምነት መሰረት የተቋሙ የትግራይ ጊዜ ርዕሰ መስተዳደር በመሆን ላበረከቱት አስተዋጽኦ በማመስገን የኃላፊነት ጊዜያቸው መጠናቀቁን የሚጠቁም መልእክት አስፈረዋል። በጠቅላይ ሚኒስትር አብይ አህመድ በይፋዊ የማህበራዊ ሚዲያ ገጻቸው ላይ አቶ ጌታቸው ረዳ ላለፉ ሁለት ዓመታት የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሆነው ላበረከቱ አስተዋጽኦ የፌደራል መንግስት እውቅና እንዳለው ገለጹ። በአቶ ጌታቸው ጊዜ አስተዳደር ደስተኛ ያልነበረው በዶክተር ገብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ባለፉት ወራት በአስተዳደሩ ላይ የሚያሳድረው ጫና እያበረታ በመጋቢት ወር መጀመሪያ ላይ በርካታ የትግራይ አካባቢዎች የሚገኙ አስተዳደር ተቋማት በኃይል ተቆጣጠረ። ይህም በዚህ ሁኔታ በታጠቁ ኃይሎች የታገዘ በመሆኑ የክልል ነዋሪዎች ዘንድ ግጭት ይፈጥራል የሚል ስጋት አስከትሎ ነበር። በዚህም ሁኔታ ውስጥ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ደህንነት አደጋ ውስጥ ወርቆ እንደነበር ራሳቸው ገልጸዋል። አቶ ጌታቸው ከተለያዩ የዩቲዩብ ቻናሎች ጋር በነበራቸው ቃለምልልስ ጋር በትግራይ ውስጥ ውጥረት የተባባሰበት ጊዜ ወደ አዲስ አበባ ለመሄድ ሲነሱ ጥቃት ሊፈጸምባቸው እንደነበር ተናግረዋል። በእርሳቸው ላይ ግድያ ከመፈጸምም ጋር የሚመሳሰሉ እቅዶች እንደነበሩ የሚናገሩት ፕሬዝዳንት አቶ ጌታቸው ረዳ ወደ መቀሌ አሉላ አባነጋ አውሮፕላን ማረፊያ በሚያቀርቡበት ጊዜ ኬላ ላይ የነበረ ታጣቂ እንዳያልፉ የመከልከል ሙከራ ማድረጉን ጠቅሰዋል። እንዲሁም መሳሪያ የተጠመደበት መኪና እስከ አየር ማረፊያው ድረስ ክትትል እንደተደረገባቸውና በአየር ማረፊያ ጥበቃ በፌደራል ፖሊሶች እንዲቆሙ መደረጋቸውንና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበር ገልጸዋል። በዚህም ሁኔታ ጌታቸውና ህወሀትስ ምንና ምን ነበሩ? አቶ ጌታቸው በኢትዮጵያ ውስጥ ቀደምትና ጉልህ ተጽዕኖ ከነበራቸው የፖለቲካ ፓርቲዎች መካከል አንዱ በሆነው ህወሀት ውስጥ ከእድሜ በትጥቅ ትግል ውስጥ ካላቸው ሚና አንጻር እንግዳ ናቸው። ጌታቸው ከሌሎች የህወሀት ዋነኛ መሪዎች በተለያዩ ወታደራዊ መንግስት ለመጣል በተደረገ የትጥቅ እንቅስቃሴ ውስጥ አልተሳተፉም። ግማሽ ዘመን ባስቆጠረ ህወሀት ውስጥ አቶ ጌታቸው ያላቸው ተሳትፎ ሀያ ዓመታትም አይሞላ ነገር ግን ባለፉት ዓመታት በድርጅት ውስጥ ያገኙት ተቀባይነትና ሚና ቀላል የሚባል አይደለም። ጥብቅ የሆነ የህወሀት አመራር የመሰላል ላይ ተረማምዶ በአጭር ጊዜ ምክትል ሊቀመንበር ለመሆን ችለዋል። በአቶ ጌታቸው ከህወሓት ሊቀመንበር መለስ ዜናዊ ህልፈት በኋላ የተለያዩ የፌዴራል መንግስት የኃላፊነት ቦታ ላይ በመስራት ከጠቅላይ ሚኒስተር ኃይለ ማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስተር የስልጣን ደረጃ ላይ ባጭር ጊዜ ለመድረስ ችለዋል። ህወሓት ወሳኝ በነበረበትና በሀገሪቱ ለሀያ ሰባት ዓመታት የመራው ኢህአዴግ እየተዳከመ ህዝባዊ አመጽ ሲጠናወተው በውስጡ የተቀሰቀሰ ለውጥ ህወሓት ገሸሽ አደረገው። በፌዴራል መንግስት የስልጣን መንበር ውስጥ ቁልፍ ሚና የነበራቸው የህወሓት አመራሮች ወደ መቀሌ ሲያመሩ አቶ ጌታቸው ወደዚያው አቀኑ። የህዋት የፖለቲካና ወታደራዊ መረብ መቀመጫ መቀሌ ላይ አድርገው ከፌደራል መንግስት ጋር ውዝግብ ውስጥ በሆኑ ከቆዩ በኋላ የፈነዳ ውዳሚ የሁለት ዓመቱ ጦርነት ከሌሎች አመራሮች ጋር በተለያዩ ጦርነት የማያውቁት አቶ ጌታቸው ወደ በረሃ እንዲወርዱ አስገድዷቸዋል። ዓለምን ትኩረት ስቦ የነበረው በዚህ ጦርነት ወት ጌታቸው በየትኛውም የህዋት አመራር በበለጠ በተደጋጋሚም ዓለም አቀፋዊ መገናኛ ብዙሃን ላይ በመቅረብ ትኩረት አግኝተዋል። በዚያም ዓለምና ግባቸው በትግረኛ፣ በአማርኛ፣ በእንግሊዝኛ የማስረዳት የህዋት ዋነኛው ፊት ፊት አውራሪ ሆነው ቆይተዋል። በጦርነት ወቅት ከአሜሪካ አፍሪካ ህብረት አማካይ በህወሀትና በኢትዮጵያ መንግስት መካከል በሚስጥርና እና በግልጽ በተካሄደ ንግግሮች አቶ ጌታቸው ረዳ አንደኛው ተሳታፊ ነበሩ። ጅቡቲ ሲሸልስ፣ በሚስጥር በደቡብ አፍሪካ፣ ኬንያ ዳግም በይፋ በተደረገ ንግግሮች፣ ድርድሮች ላይ ጌታቸው ቁልፍ ሰው መሆናቸው ይነገራል። ፕሪቶሪያ ላይ በተደረገው ስምምነት መሰረትም በትግራይ ጊዜያዊ አስተዳደር እንዲቋቋም ሲወሰን የፌዴራል መንግስት በተለይ ደግሞ የጠቅላይ ሚኒስትር የጊዜያዊ መንግስት ፕሬዝዳንት በመሰየም በኩል ወሳኝ ሚና አላቸው። ከጦርነት በፊት የነበረው የህወሀት የበላይነት የተያዘው የክልሉ አስተዳደር እንዲፈርስ በመወሰኑ እንደ አዲስ የሚዋቀረው ጊዜ አስተዳደርና የህወሀት ጉምቱ መሪዎች ቁልፍ ቦታ ለመያዝ ቢሞክሩም ጠቅላይ ሚኒስትር ይሁንታ ማግኘት አልቻሉም። በዚህ ምክንያት ለቀናት የቆየው ስብሰባ አድርገው አቶ ጌታቸው በእጩነት አቅርበው ተቀባይነት ለማግኘት ቢችሉም ቀደም የድርጅቱ መሪ ደስተኛ አልነበሩም በዚህም ሳቢያ ከመጀመሪያው አንስቶ በነባር የህዋት አመራሮችና በአቶ ጌታቸው ረዳ መካከል የነበረው ግንኙነት ቀስ በቀስ እየተበላሸ ሄደዋል። በዚህ ምክንያት ከባድ ፈተና ውስጥ እንደሚገጥማቸው እንደተረዱ ከቀናት በፊት ዱባይ ውስጥ ለአንድ ድረገጽ በሰጡት ቃለምልልስ አመላክተዋል። አቶ ጌታቸው የጊዜያዊ አስተዳደሩ መሪነት ሲረከቡ ከአምስቱ የህወሓት መሪ መካከል የትግሉ ተሳታፊ የሆነው ድርጅት ውስጥ በማለፋቸው ተባብሮ መስራት የማይቻል ባይሆንም ከባድ እንደሚሆን እንደሚያውቁ ተናግረዋል። ይህ ስጋታቸው በወራት ውስጥ እውን እንደሆን ከዋነኛ የህወሓት አመራሪ ፈተና እንደገጠማቸው በመግለጽ በፓርቲው መሪዎች በጊዜው አስተዳደርና በፕሪቶሪያ ስምምነት ላይ ሻጥር በመፈጸም እንዲሁም በክደትና በሌሎች ለፌዴራል መንግስቱ በመስራት ይከሷቸው እንደነበር ይገልጻሉ። በዚህም ምክንያት አቶ ጌታቸው የሚመሩ ጊዜ አስተዳደር ከክልል ዋና ከተማ መቀሌ ውጭ ባሉ ቦታዎች ሚና እንዳይኖረው ስልጣን የሚጋፉ ተግባር በፓርቲያቸው አመራር እንዲፈጽሙ ከአንድ አመት በፊት መግለጻቸው ይታወሳል። ይህ በእንዲህ ተያይዞ አቶ ጌታቸው በተለያዩ ደረጃ የሚገኙ የአካባቢ አመራሮችም እስከ ከበርም እስከ ማባረርም ደርሰው ነበር። በአቶ ጌታቸው የሚመራው ጊዜያዊ አስተዳደሩ ከተመሰረተ በክልል ውስጥ መዋቅር መዋቅሩን በማጠናከር የሚጥርበት ጊዜ በርካታ ፈተናዎች አጋጥመዋቸዋል። ከእነዚህ መካከል በጦርነቱ ጉዳት የደረሰባቸው ተዋጊ ተገቢው እንክብካቤ አልተደረገም በሚል በተደጋጋሚ አደባባይ ወጥተዋል። ጦርነቱ ማብቃት በኋላ የመንግስት መዋቅር የተዳከመበት የትግራይ ውስጥ የወንጀል ድርጊት መበራከት፣ ህገወጥ የማዕድን ማውጣት፣ የዘረፋ ድርጊቱ የመስፋፋት የህዝቡ ስጋት ሆኖ አሁንም ድረስ ዘልቋል። በጊዜው አስተዳደር ነው ህወሀት መሪ መካከል አለመግባባትና ውዝግብ ከእለት በለት ሲጠናከር በሊቀመንበሩ በዶክተር ገብረጽዮን ገብረ ሚካኤልና በሚክትላቸው በጌታቸው መካከል ያለው ልዩነት እየሰፋ በግልጽ መወነጃጀል፣ መካሰስ በይፋ ተጀመረ። በተለይ ህጋዊ እውቅና ያላገኙ የህወሀት አስራ አምስተኛው ጉባኤ መካሄዱን ተከትሎ አቶ ጌታቸውና ሌሎች አመራሮች በድርጅቱ ከተባረሩ በኋላ አቶ ጌታቸው ላይ የሚሰነዘሩ ክሶች ተጠናከሩ። ባንዳ፣ ተላላኪ እንዲሁም ካድ የሚሉ ቅጽል በተደጋጋሚ የሚወጡት የህዋ መግለጫ ላይ በተደጋጋሚ